ባለፈው ወር በጀኔቫ በተደረገው የቻይናና የአሜሪካ የንግድ ድርድር ፕሬዚዳንት ዶናልድ ትራምፕ በመላው ዓለም በተለይም በከባዱ ደግሞ ቻይና ላይ የጣሉትን የወጪ ምርቶች ታሪፍ ውዝግብ የሚያለዝብና ውጤት የሚያመጣ ይሆናል ተብሎ ተስፋ ተጥሎበት ነበር፤ አልሆነም። ዋሽንግተንና ቤጂንግ ብዙ የዓለም ሀገራትን በእፎይታ ያስተነፈሰ ጊዜያዊ የንግድ የታሪፍ ስምምነት ካደረጉ በኋላ ስምምነቱን በመጣስ ክስ አንዳቸው ሌላቸውን ሲወነጅሉ ቆይተዋል። በንግድ ግንኙነቱ ሁለቱም ሀገራት አንዳቸው ለሌላቸው የሚያስፈልጉ መሆኑን ያመኑ ቢሆንም አሁንም ቤጂንግ ከዋሽንግተን ዋሽንግተንም ከቤጂንግ የተሻለ ጥቅም ለማግኘት በሚያደርጉት ጭፍን ፉክክርና ግልብ ውድድር አሁንም ከጄኔቫው ስምምነት ወዲህ ሁለቱም አገሮች በንግድ ገቢ፣ ወጪ ግንኙነቱ መጎዳዳታቸው አልቀረም። የቢዝነስ ተንታኞቹ አዳም ሃንኩክና ኒክ ኤድርሰን እንደጻፉት የሁለቱም አገሮች ፍላጎት የሆነው ሁለተኛው ዙር የለንደኑ የንግድ ድርድር አንዳቸው ከሌላቸው ያጡትን ጥቅም ለማስመለስና ለማቻቻል ያለመ እንደሚሆን ያምናሉ። የአሜሪካ የንግድ የልዑካን ቡድንን የሚመሩት አንጋፋው የንግድ ሚኒስትር ሃዋርድ ሉትኒክ ለንደን ውስጥ የቻይናውን የንግድ ተደራዳሪ ቡድን የሚመሩትን የቻይናን ምክትል ጠቅላይ ሚኒስትር ሄ ሌፌንግን፣ ያገኟቸዋል፣ ለጋራ ጥቅም ይመክራሉ ተብሏል። የሁለቱ ሀገሮች የንግድ ፉክክርና ቅጥ ያጣ ውድድር ከሀገሪቱ ባለሀብቶችና ሸማቾች አልፎ የዓለምን የኢኮኖሚ እድገት እንዳያቀጭጨው ይፈራል። በተለይ ቻይና ወደ አሜሪካ የምትልካው እንደ ልብ የማይገኙ እጅግ ውድ የመሬት ማዕድናት ሊቲየምና ታንታለምን ጨምሮ ለዘመናዊው ዓለም ዘመናዊ የቴክኖሎጂ ምርቶች ከኤሌክትሮኒክስ ተሽከርካሪ እስከ ሞባይልና ሪሞት መሳሪያዎች መፈብረኪያ የሚያገለግሉ፣ አሜሪካ ብቻ ሳትሆን ቴክኖሎጂው ጋር የደረሱ ታላላቅ የዓለም ኢኮኖሚዎችም በእጅጉ የሚፈልጉት ነው። በሌላ በኩል ቤጂንግ የአሜሪካንን ሰሚኮንዳክተር የኮምፒውተር ቺፕሶችን ማግኘት ትፈልጋለች። የንግድ ፉክክሩና የታሪፍ መወራወሩ ቲት ፎርታት ለሁለቱም ኢኮኖሚዎች ማትረፍ ሳይሆን ማጣትን ያስከተለ ነበር። ሁለቱ የኢኮኖሚ ኃያላን የፉክክር የንግድ ፖለቲካው ያስከተለባቸውን የኢኮኖሚ ቁስላቸውን እያሻሹ አሁን ለሁለተኛ ዙር ድርድር ሊቀመጡ ነው። ፕሬዚዳንት ዶናልድ ትራምፕና ፕሬዚዳንት ሺ ጂንፒንግ በስልክ ካደረጉትና ፕሬዚዳንት ትራምፕ እጅግ ጥሩና ውጤታማ ካሉት ንግግር በኋላ ነው የአሁኑ የለንደኑ የወጪ ገቢ ምርቶች ድርድሩ እውን የሆነው። ሁለቱ ሀገሮች በጄኔቫው ድርድር የታሪፍ ቅናሽና ማስተካከያ ስምምነት ደረሱ ቢሆንም፣ በተግባር አልታየም። አሜሪካ በቻይና ላይ የወሰደችው ሕገ ወጥና ቅጥያጡ የንግድ እርምጃዎች አሉታዊ ውጤቱን ልትቀለብስ ይገባል ብላለች ቤጂንግ። አሜሪካ የምታገኛቸውን ሰሚኮንዳክተርና የሰው ሰራሽ አስተውሎት ኤአይ ጋራ የተያያዙ ምርቶችን አሜሪካ ማገዷን አምረራ ተቃውማለች። አሜሪካም ቻይና በአጸፋ ታሪፍ ወደ አሜሪካ የምትልካቸውን ብርቅዬ የምድር ማዕድናት፣ ብረታ ብረትና ማግኔቶች ከስማርት ስልክ እስከ ኤሌክትሪክ ተሽከርካሪ ለማምረት የሚያስችሉ የማይተኩ ማዕድናትን ከአሜሪካ ገበያ መገደቧን ዋሽንግተን ወቅሳለች። አሜሪካ በርካታ የቴክኖሎጂ ምርቶችን የምታመርትበት ብርቅ የሆኑ ማዕድናት በፕላኔታችን ላይ ካለው ሰባ በመቶ የሚሆነውና የሚመረተው ወይም ፕሮሰስ የሚሆነው በቻይና ነው። የአሜሪካ የቴክኖሎጂ ችፕሶች እና ከሰው ሰራሽ አስተውሎት ጋር የተያያዙ ዝመናዎችን ደግሞ ቻይና ከአሜሪካ ብቻ ነው የምታገኛቸው። ሁለቱም ይፈላለጋሉ፣ ግና ይፎካከራሉ። አንዱ ባለው ጠንካራ ጎን ሌላውን ለመጠምዘዝ ይጣጣራሉ። ትራምፕም ሺም ደግሞ ለቆሙለት ዓላማ ፍንክች የሚሉ አይመስልም። አትራፊነት የሚደራደሩበት ጉዳይ አይደለም። በዚህ ሁለ ሁለቱ ግዙፋን የኢኮኖሚ ዝሆኖች ተጣሉ፣ ተረጋገጡ፣ ሁለቱም ተጎዱ፣ የዓለም የኢኮኖሚ እድገትንም ጎዱ፣ በጉዳታቸውም ተማሩ። አሁን ሁለቱም ኢኮኖሚዎች የኢኮኖሚ ብልዛቸውን እያሻሹ ለሁለተኛ ዙር ድርድር ለንደን ውስጥ ተገኛኝተዋል። ስዊዘርላንድ ከተስማሙበት የታሪፍ ምጣኔ 30 በመቶ 10 በመቶ በላይ ኢኮኖሚያቸው ሊያስመዘግብ ይችል ከነበረው ውጤት ተንሸራቷል። አሁን የሚነጋገሩት ብለዋል ኤድዋርድሰንና ሃንኮክ ከአጉል ፉክክርና ውድድር ጉዳት ከወሰዱት ትምህርት በኋላ ስለሆነ ጄኔቫ ከለንደን ሳይሻል አይቀርም ለድርድሩ ብለዋል። አብዝቶ መስጠትና መቀበልን ከጉዳታቸው ሳይማሩ አልቀረም። ከዚሁ ጋር ተያይዞ የዓለም ኢኮኖሚዎችንም ከስጋት ነፃ ሊያደርጋቸውና በእፎይታ ሊያስተነፍሳቸው ይችላል። ችግሩ ቻይና በብሪታንያ ለንደን አቅራቢያ የሮያል ሚንት ፍርድ ቤት አዲስ ኤምባሲ ለመገንባት በ2018 ቦታውን ገዝታለች። አካባቢው ለአሜሪካ ባንኮችና ተቋማት እንዲሁም ደጋፊ ለሆኑ መሰረተ ልማቶች ቅርብ በመሆኑ በቴክኖሎጂ መወሳሰድ ለሚወቃቀሱት ለአሜሪካ ስጋት ግዛት መሆኑ አልቀረም። ብሪታንያ ደግሞ ለአሜሪካ ገበያ የምታቀርበው የብረት ወጪ ምርቷ ላይ ከፍ ያለ ታሪፍ ፕሬዚደንት ትራምፕ በመጣላቸው ወደ ቻይና ፊቷ ልታዞር እንደምትችል ይገመታል። የፕሬዚደንት ትራምፕ አዲሱ የንግድ ፖሊሲ በዓለም ኢኮኖሚ ላይ ተጽዕኖ እንደሚያሳድር ደግሞ የኢኮኖሚ ባለሙያዎች ሲያስጠነቅቁ ቆይተዋል። የዓለም አቀፍ የኢኮኖሚ ልማትና ትብብር ድርጅት እንዳለው በቤጂንግና አሜሪካ የንግድ እርግጫ ውስጥ ያለው የአሁኑ የዓለም ኢኮኖሚ እድገት መጠነኛና ከሁለት ነጥብ 8 በመቶ ያነሰ እንደሚሆን ተንብየዋል። ካለፈው ዓመት 3.1 በመቶ ያነሰ ነው። የንግድ መሰናክሎች ጨምረዋል። ጤናማ ያልሆነ ፉክክሩ ደርቷል። የቻይና የውጭ ንግድ ከሚጠበቀው ቀንሷል። በተመሳሳይ የአሜሪካ ኢኮኖሚም ምቾት እየተሰማው እንዳልሆነ ባለሀብቶችና ሸማቾች ያማረራሉ። ይሄ ማማረር አሁን በሎስ አንጀለስ ከተነሳው የስደተኞች ማባረርን በመቃወም ከተቀጣጠለው ቀውስ ጋር ተደምሮ ወዴት እንደሚያመራ ገና አልታወቀም። የኢኮኖሚ ኃያላኑ በመጎዳዳት መጠቀም ከሚለው የደከመ የኢኮኖሚ አስተሳሰብ ወጥተው ወደ ትብብርና በጋራ ማደግ የአስተሳሰብ ከፍታ ካልመጡ